ለምንድነው እንደው ህዝብ የምትሳደቢ? ለሰደበሽ ለምን አትሰደቢ? አንይ በቃ በጣም መጣላው ነገር መጀመሪያ አጣጥሽ ነው። እዚህ ጉዳይ ነው ወሻ ዘይት ሰከራም ሌላም ልስከርላችሁ፣ ልጨምርላችሁ። ስከር አሁ ሰከራም ነኝ። አደባባይ ላይ እንደምሰክርም አደባባይ ላይ እያያችኋለሁ እንዴ እንጂ ተደብቄ ብጠጣ ሰከራም ትሉኝ ነበረ፣ አትሉኝም ነበር ግን በቃ እኔ ሁል ነገር አደባባይ ነው። ምን ሰከራም አስበላችሁ ራሴ። ወ ለምን ነው የምሄድባት? ለምን ስራ የላችሁ? ምንድ የምትሄዱበት? እግዚአብሔር የሄደበትን ሰው እንዴት ነው የሚሄደበት? ምስኪን የምታሳዝን ልጅ ናት። እንደምን የሚሄድባት ሰው መኖሪያ የሌለው መድረሻ የሌለው የምታሳዝን ሴት ላይ እኔ ሂጄ እግዚአብሔር ምን ይለኛል? ለራሷ ምስኪን የሆነች ልጅ አታሳዘናችሁም? እንዲሁ ናት። ተው እንጂ ጥሩ አይደለም። ጥሩ አይደለም። ሰዋት ከፍቷት ትክክል አይደለችም። አሁን ወደ ጉዳያችን እንሂድ። እናንተ ጠንከር፣ እኔ ጉልበቴ ማለት እንደሆነ ታውቃላችሁ? ከበድ ያለ ሰው ላይ ነው እ አሁን እሷ ላይ ብናገር አፌን ብከፍት ምን በራሴ ነኝ። ገባችሁ የሚጸጸተኝ ዩ ኖ። እስቲ እንዴት አሞራ ስለተነካባት ይሆናል ለምሮዋ አገዛ በህዝብ ህዝብ ላይ ያለችን ከአንቺ ህዝብ ከአንቺ የበለጠ እኔ ያከብረዋሉ። ለማንኛው መጣር መሳቂያቱኝ። ጋይስ አንድ ነገር ልንገራቸዋል። እዚህ ሀገር ሊገራቸው የተማረ ሰው የሚሰራ ሰው ክብር አለ። ከቻላችሁ እዚህ ሀገር የምትኖሩ ሰዎች ለመስራት ሞከሩ፣ ታክስ ክፈሉ፣ ስራ ስሩ፣ ትምህርት ቤት ሄዱ፣ ትከበራላችሁ፣ ትከበራላችሁ። በተቻላችሁ አቅም ከመንግስት ጥገኝነት ውጡ። አሁን እብዷ ለአንድ ለስድስት ወር ሰራች፣ ወረቀቷ ተሰጣት። የሚታረቁ ብላለች ጆኒ አቀድም ልሰልባት ለምን ህዝብ ትሳደብ ያለች፣ ለሰው ብላ አስወጣች። ዝግጁ ነሽ ዶ? ይሄ ኮመንት እራሱ ያስቀናታል እኮ ኮመንቱ። የእኛ ቤት ኮመንት እሩር ነው የሚያደርጋት? የፍቅር ኮመንት ነው የሚበዛው። እ ለምንድን ነው ፍሬ ጋ የተጠላችው ምናምን ስላት እኔ ወዳታለሁ። ጓደኛዬ ነበረች ግን በዚህ ደረጃ ተቀይራ። ኧረ በስመ አብ እንዴት እንዳሳዝነች! እናቴን፣ አንተ እናቴን አትበል። ምንድን ነው የምታሳዝነው? በዋዬ እንዲህ እየፈሰሰ ነው የሆነች። ተቀናብኛለች። ምንም ብትቀናብኝ፣ ምንም እንትን ብትልብኝ፣ እኔ ወዳታለሁ። እናቴን፣ እንዲህ አንጀቴን ነው ይበላል፣ ሰፍን ያለው አንጀቴን። እኔ እኔ በእሷ የምቀነው አዎ

ያ መለመን እኮስ ኦኬ፣ ግን ሰርቶ መብላትም አንድ ነው እኮ። ዳይቦ ቴንክዩ፣ ዛሬ ቴንክዩ ረ ዳይቦን ቴንክዩ በሉልኝ ጋይስ። ቀኔን እንደዚህ ቅዱስ ገብርኤል ቀን ነው አሳምርልኝ። ዳይቦ ዳይቦ፣ ድብስ ደቤስት ዩዘ ቤስት ዋን ከቤታ ስለታረቀሽ ቀንታ ነው ዜዱ? አዎ። ለምን ታረቁ ኮን ዜድ ኪዲና ቤታዩ ለምን ታረቁ እኮ ነው። በቃ አይ ቲንክ ቤታን ኮንትሮል ማድረግ ትፈልጋለች። ወንዲላ ወንዲላ ቤታን ኮንትሮል ማድረግ ትፈልጋለች። ግን እኮ አይዋደዱም፣ ችግሩ ቢዋደዱ እሺ። አይዋደዱማ አይዋደዱም። ኪዲን ሰደበችዋት። አዎ፣ እኔንም ሰድባኛለች። ሪከርድ አይቼዋለሁ። ኖ ኒድ ቱ ታንክ ዩ ኦፍ ኮርስ አይ ሴይ ታንክ ዩ ሶ ማች ዩ ሜድ ማይ ዴይ፣ አህ፣

ዳይቦ ዳይቦ አትጫወትማ። ነይ ግጠሚ በሏት አሁን ቤታን ፍሬ ሂዱና በኮመንት ወንድ ከሆንሽ ነይ ግጠሚ ዛሬ በሏት። ትግጠመኝ ትግጠም። አንድ ጌም ትግጠም። አንድ ጌም ትግጠመኝ። አዎ ይሄ ነው ጨዋታው በአሁን ሰዓት። ሌላው ትርፍ የለውም። ማርያም ዋጋ የለውም። ሌላው ነገር አንድ ጌም ግን ትግጠመኝ። አዎ የሀብቱ እንጆይ ዮር ደይ ኦኬ። ዛሬ እኮ ገብርኤል ነው፣ ማርያም መሳደብ እኮ አይጠበቅብንም ነበር። ቤተሰብ በገብርኤል ቀን መሳደብ አይጠበቅብንም። የስ ጌም አለው ከማንጋ ፋኒ፣ ከማንጋ ነው ጌም ያለው ፍሪ ጌማ አለው አስር ሰዓት አንበሳ ውርጅለት መቤቴን ጥሩ ገብርኤልን የአቅሜን ሰፖርት አደርገዋለሁ። የአቅሜን አንበሳ ምናምን አለልም፣ ግን የአቅሜን እሰጠዋለሁ። ሰው ባለው ነው እንጂ የሌለኝን ለመታየት ብዬ አላወርድም። እኔ ግን ሰፖርት አድርገዋለሁ፣ ደስ ይለኛል። ያ ኢትዮዬ አይሻልም ኖ አንበሳ እንዳት ፖሊስ ባላል ሁሉንም ጨፈጨፍኳቸው፣ ቀጣኋቸው ይለኛል። አይነው አይ ነው። ቅድም አሪፍ ጌም ነበረ፣ ዳይቦይ ኢትዋዝ ናይስ ጌም በጣም ደስ ይል ነበር። አልተመቻቸውም የዛሬ ጌም ቤተሰብ። ቅጣቱ ግን ዊርድ ዊርድ የሆነ ቅጣት ነው። በኢየሱስ ማን ነው ፖሊስ ባል ያላት ጂጂ? ከየት መጥቶ ያበደ ፖሊስ ካልሆነ በስተቀር የትኛው ፖሊስ ነው? እሷን በንኳትም እንዲ፣ የዚህ ሀገር ፖሊሶች እኮ ምልምል ናቸው፣ እኮ ምልምሎች፣ ሸበላ ሸበላ፣ እንዴት ሆኖ? በኢየሱስ ስም ዘበኛ እንዳይሆን ይሄ፣ የቀበሌ ዘበኛ እንዳይሆን አጣሩልኝ። ውሰታቸውን ነው። ዝም በይ ያ እኔ ምናገባይ? ፖሊስ ትቶ ለምን ሌላ ሰው አይሆንም? አይዶንት ኬር አዎ፣ ዛሬ እኔ ቀን ነው ገብርኤልን ወደዋለሁ። ታውቃላችሁ አይደለም የቅዱስ ገብርኤል ልጅ ነኝ። እናንተ መስቀሌ እኮ ተበጥሶ እኮ ነው። ማርያምን ቧዶ ቀረው ቤተክርስቲያን ደግሞ ሂጄ አላውቅም። እሑድ እሑድ እየሰራሁ እንዴት ቤተክርስቲያን ልሄድ? ቤተክርስቲያን ሂጄ አላውቅም ስንት ጊዜ አሁን ደግሞ ሰራለው እንጂ መስቀል አመጣ ነበር ላንገቴ። ስንት ሰራሽ? ነግሪያቸዋለሁ። ቀድም